አሰላሙአለይኩም ረህመቱላሂ በረካቱ ወደ የተከበራችሁ የኔ ቤተሰቦች ሰላም ሰላም፣ እያለ ያለ ሰላም ነው። ዝም ብላችሁ እንደት ናችሁ? ደህና ናቸው፣ ከንጋሉ ሰላም። አልሐምዱሊላህ። እንግዲህ ዛሬ ማለት ነው ዳቦ ተጋግሯል። በኸስ ነው ተሰራው። እስኪ እንግዲህ መጨረሻውን እንደምን ከረማችሁ እንደምን ሰነበታችሁ። ለቻናል ወርድ ሲሆናችሁ ሰብስክራይብ አድርጉ። ነባር የሆናችሁ ደሞ ላይክ አድርጉት። በጣም በታሪ ከዘከዛ ወላሂ ማሻአላ ተባረከላ እኔ የመጀመሪያ እየሞከርኩት ነው። ይሄንን ኸስ እንዴት ይሰሩት እያየሁት በጣም እንደው ጓጓ ነበረ። ዛሬ እንግዲህ ከሰራ ማለት ነው ዋው ሲያምር። እስኪ እንግዲህ ይከለጥና እንግዲህ ምንም እንትና ያለበትን በጣም የሚያምር ዳቦ ነው ያደረገው። በነገራችን ላይ በስሏል፣ በስሏል።

ማሻ አላህ ተባረካላህ ማሻላህ የምር እንደው በኸስ ወላሂ ወደውም ማለ የሚያምሩት፣ እንግዲህ ማነው የሚጋግሩት ማለት ነው። የኔ ወላሂ በጣም ነው የሚያምረው። እንግዲህ ቅላቱ በጣም ነው የሚያምረው፣ ከመናግረች በላይ ማለት ነው። እና ማሻ አላህ እኔ መጀመሪያ ገና የሞከሩት ነው። እንደው ሁሉም ይጋግራሉ፣ እንደው የኔ ማ መሞክራለሁ ብብዬ ሴቱ የእኔ አንጭልኝ ያልኩና አስመጥቼ ይኸው ጋገርኩኝ። አልሐምዱልላ በጣም ርቦኛል። በነገራችን ላይ ዛሬ በቃ እንዲህ ማለግ ይቻላል ለማለት ነው።

በነገራችን ላይ በጣም ርቦኛል። ምሳ እንዶሜ በልቻለሁ መብላት እና እንድት እንዶሜ ቁርስ አልበላሁም ነበረ ብስላ ያው አሁን በጣም ራበኝ። ስለዚህ ዳቦ ልብላና ወደ ክላስ። ይሄ ነገር ደስ አላለኝም። ትኩስ እኮ ስለሆነ እንግዲህ አሁን አያስታውቅም ማለት ይቻላል። ውይ